እንግዲህ ናታን እና ሜሪ ያው ሞደል ለአነቷን ጀምራለ። እሱ ደግሞ ሌና እያለ ሲያወራት ተቆጥታ ከተቀመጠበት እንደዚህ ሞዴል ለአ መሆን መቅበጥ የሚያምረው ማነው? እስኪ ኮሜንት ላይ ጻፉ ማለት ነው። ይሄ ደግሞ እርጥብ እንኳን ሊቀበጥለት እና ለራሱ ያወራውን እያወራ ማለት ነው። እሷ ግን እየተጫወተችበት መሆኑን ቢያውቅ ኖሮ ወይ ቅዱስ፣ ቅዱስ በጣም እንደሚጠላት ልጅቷ ማለት ነው ያኒ ሁኔታዋ ምናምን በጣም ስለምታስጠላው የእሷ ስም እንዲነሳባት አይፈልግም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የተወደዳችሁ የጽናት ድራማ ተከታታዮች እንደምናላችሁ አላችሁልኝ ያለውላችሁ አልሐምዱሊላ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ እንዲቀላቀሉ በአክብሮት በአክብሮትን እንጠይቃለን ውድ ተመልካቾቻችን፣ ሰላም፣ ፍቅር፣ አንድነት፣ መተሳሰብ ብጣዕሚ ትዛዘን ይመጣልን። ሁላችሁም ፀሎ ዱአ አድርጉ ማለት ነው። ሰላም ለሀገራችን ይሆንልን። እንግዲህ ጽና ድራማ ምን ደርሰዋል የሚለው መቶ ሰባ አንድ ደረስ ደርሰናል ማለት ነው። ሁላችሁም ለዚ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በአክብሮት እንጠይቃለን። እንግዲህ ሜሪ ከናቲ ጋር ተገናኝተው ምን እያሉ ነው ወደሚለው ስንመለስ ናቲ እንግዲህ እንቡጥዬ እያለ ያለ በጣም እየተጃጃለ ይገኛል ማለት ነው። እሷ ደግሞ አበባቿን ወይም ሶቋን እንዲሸጥላት ትጫወትበታለች። እዚህ ጋ ሰኒ እንግዲህ እንደታገተች ሶስተኛ አዋናዋን ሶስተኛ ቀኗ መጣ፣ ከታገተችበት አልተፈታችም። ይህኛው ልጅ ደግሞ በቃ ከሰኒ ከየቀን ጀምሮ ፍቅር ሳይዘው አይቀርም ፍቅር ቤት ጤጫ ለፍሰ ያደረገው አይቀርም ማለት ነው። ምክንያቱም ያንኛው ግን ሊያጠፋት ወይም ሊገላት ይፈልጋል። ይህንኛው ግን እንዲገላት ወይም የሆነ ነገር እንድትሆን እንድትጎዳ፣ ወይም እንዲመታትም አይፈልግም። በቃ ከሰኒ ፍቅር ይዞት፣ እሷ ደግሞ በጣም ትነጫነጫለች። ይልቁንስ በፍቅርና በወለልታ ይዛው ቢሆን ኖሮ እየለቃ ነበር ልጁ ማለት ነው። ቅዱሴና ናቲ ምን እያወሩ ነው? ቅዱሴ ስልኩን አሁንም አሁንም ቀጥ ጉንብስ፣ ቀጥ ጉንብስ እያለያያል። ቅዱሴ የራኬ ፍቅር ሳይገባለት አይቀርም ማለት ነው። ኃይለኝነቷን እና ለነገሯን የወድላታን ብዬ አምናለሁ ማለት ነው። ይህ በቧቃ ደግሞ የራኬብን ድምፅ ወይም የራኬብን ስልክ እያየሆነ ሲለው በፍርሃት ነፍሶ ልምንትን ነው ማለት ነው። ውድና የተከበራችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሁላችሁም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንዲታበረታቱኝ በአክብሮት ጠይቃለሁ ማለት ነው። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉኝ ነው የምለው። ውድ ቤተሰቦች እዚህ ጋር ተመልከቱት፣ ይሄ ቆርቆሮ የሆነ ሌባ ሰውዬ ማለት ነው። ምንም ቢሆን ልጅ ሴት ልጅ አግቶ እንደዛ ሊያሰቃይ በማይመለከታት ሊያሰቃያት አይገባም ማለት ነው። ያኛው ልጅ ግን ጥሩ ነው። እዚህ ጋ ጽናትና ኪራ ስለ ሕይወታቸው እያወሩ ስትመጣባቸው ፊታቸውን ከስክሰው እንዴት ብለው እንዳዩዋት ተመልከቱልኝ። ሊና እውነት ለመናገር የሰኒ የሆነ ነገር ብትሆን ተጠያቂቱ ሊና ናት፣ ምክንያቱም ለራሷ አውጥታ ካለችበት ቦታ አላፊነቱን ለሰኒና ለሰኒ አሳልፋ በመስጠቷ ሰኒ የሆነ ነገር ብትሆን ተጠያቂቱ ሊና ናት ማለት ነው። ወይም የኪራቢ ቢሰረቅ ወይም ቢዘረፍ አላፊነቱን ሙሉ ለሙሉ የምትወስደው ሊና ናት። እዚህ ጋር እንደሚያወሩ ወይም እንደሚፍቅራቸውን እየተገላለጹ ደረሰችባቸው። ከዛ እነሱ ደግሞም ቢያደረጉ ጥሩ ነው ተሽኮረመሙ። መሽኮረመማቸው ጥሩ ሆኖ እያለም ቢሆንም ግን ሌና የማይገባ በዚህ ብልሽ ይገባ ነበር እያላት ነበር ማለት ነው። ውድና የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር አያገቱኛ ህሩ ቶፋ ገበላችሁ በህዋ አጋጣሚ ማለት ነው። ያው ትፋህ መብላት አልፈልግም። ነገር ግን ርቦኝ ደረጃ እያጣብኩኝ ነበርና ከዛ ከራበኝ ከፊት ያገኘሁትና ትፋሁን ገመጥኩት ማለት ነው። እየበላችሁ ትፋ የማታገኙ ይቅርታ። አንዳንድ ጊዜ በሚከፋችሁ፣ በሚደብራችሁ ጊዜ በቃ ምን ምን ብሉ ይባችኋል። ይህ አንዳንድ ጊዜ በቃ የሆነ ድብርት ወይም ጠፋሽ በሚያደርግኝ ሰዓት ማለት ነው። የሆነ ጣፋጭ ነገር ባገኝ ጥሩ ነው። በዚን ሰዓት ያን ጣፋጭ ነገር በላበላና ከዛ ውሃ ጠጣና ከዛ ምን ባድርግ ጥሩ ነው። መተኛ ትፈልጋለሁ። በቃ ሰው ጋር ማውራት ምናምን አልፈልግም። ሰው ጋር ምንም ቢሆን ማውራት አልፈልግም እና ቶባሃ ለምድበጁ እንዲህ ማለት ነው። ሁላችሁም እንግዲህ ፍቅራቸው ጽናትና ኪራ ተመልከቱልኝ። በጣም እንደሚወዳት እየነገራል ነው። እሷን በጣም እንደምትወደው እየነገረችው ነው። ጽናት ድራማ እንግዲህ እየቀጠለ ነው፣ ክፍል መቶ ሰባ አንድ ደርሰናል። በጣም የምትወዷቸው በጣም የምታደንቋቸው ጽናትና ኪራ አሁን ደግሞ ሰኒ እየተለቀቀልን የምትሉ የሰኒ ወይም ኪምሮን ይምጣ የምትሉ ሁላችሁም አታውቁ ማለት ነው። እየበላችሁ እንግዲህ የራባችሁ ይቅርታ አድርጉልኝ። ሁላችሁም ሰብስክራይብ፣ ላይክ፣ ሸር በማድረግ በሰብ ሁኑ። እንግዲህ ፍቅራቸውን እየተገላለጹ ነው። ኪራና ጽናት በቅርቡ መጋባት አለብን እያሉ ነው ያን ፈገግታሽን ማ ማጣት የለብኝም እስከመጨረሻው የኔ ነሽ እያለ ነው ማለት ነው። ሰውዮ እና ቱፋ መብላት ፈልግና መነጣል አለው ልጫው ማለት ነው። እዚህ ጋር ካለሁበት ደግሞ ስኪን ስክን የለም። ከዛ ደሞ ራበኛው እንግዲህ ይቅርታ ቱፋ የሚወድ ሰው ስላለ እኔ ቱፋ ያን ያህል አደለሁ። ሲጀመርን የአትክልት ላይ ብዙ አደለሁ። ማንኛውም አትክልት የመወደው ምን እንደሆን ልንገራቸው በዚሁ አጋጣሚ፣ አሲር ሙሸከል ጣዛ ማለት ነው፣ እየተፈጨ ወዲያው ተፈጭ ነው ማለት ነው። ይሱን ነው እንጂ ሙሸከል ወይም ደግሞ መንጋብ በወተት ሆኖ እየተፈጨ ማለት ነው። እሱ ወጣት እንጂ የአትክልት ምናምን እንትን አይደለሁም ማለት ነው። አለ ቤት ውስጥ ሞልቷል። ነገር ግን የመብላት እንትን የለኝም ማለት ነው። እና ሁላችሁም ሰብስክራይብ የሚያርጋችሁ እንዳትረሱ፣ የኔ ውድ ቤተሰቦች ላይክ፣ ሼር ያርጋችሁ አበረታቱኝ። የሰው ደስታ የሚያስደስታችሁ ለምሳሌ የሳዲስ ደስታ ያስደስተናል ብላችሁ የምትሉ እንዲሁም ደግሞ ሰው በመሆና በመሆናችን የስቲስታታ የስቲስተነ የምትሉ ሁላችሁም ላይክ ሼር አድርጉ ማለት ነው። ሻህኔ ጠፋኝ። የት ነበር ያደረግኩት? ሻህኔ ይዤ ከመጥበሁ መውጣቴን አስታውሳለሁ። ነገር ግን የት እንዳደረኩት አላውቅም። ሁላችሁም ሰብስክራይብ አርጎ ፕሊስ፣ ፕሊዝ፣ ፕሊዝ፣ ፕሊዝ ቤተሰቦች። የምር ሻህኔን አጣሁት። የት ሂዶ ነው? ትንሽ ነው የቀረው ደግሞ ሊገፍል

ከቤተሰቦች ጋር ቪዲዮ ልስራ ብዬ ቁጭ አልኩኝ ማለት ነው። እና ወደ መጠባ ያርኩ ስልኬም ቻርጀሩ ለት እንደ አላቅም። ሁላችሁም እስኪ አበረታቱኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ይህ የሰው ቤት ኑሮ በቃ ብሎን በቤታችን በሀገራችን ሀገራችን ሰላም ሆኖልን የምንኖር ያደርግን። ምክንያቱም የሰው ቤት በጣም ብዙ ነገር አለው። ይህን ላችሁ አልችልም። ከሰው ቤት ያለን ሰው ሁሉም ሰው ያውቀዋል እና ሁላችንም አላህ ለእኛ የተሻለውን ነገር ያምጣልን። በሰው ሀገር ላይ ብዙ ክፋ ብዙ ክፋታ ብዙ ደስታ አለው፣ ብዙ ክፋት አለው። እና ከዚህ ሁሉ ነገር ይሰውረን ነው የምለው። ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ። ለእኔ ቤት አዲስ የሆናችሁ ሁላችሁም የሰው ደስታ የሚያስደስተው ብቻ ሰው በመሆናችሁ እየተባበርን ኢትዮጵያዊ ሲተባበር ነው እና የሚያምርብን መቀኝነትን ትተን ለሰው ጥሩ ነገር እያሰብን እኛ ለሰው ጥሩ ነገር ስናስብ አላህ ለእኛ ጥሩ ነገር እንደሚያደርግልን ይህን አትርሱ። ምክንያቱም ለሰው ጥሩ ነገር ባደረጋችሁ ባሰባችሁ ቁጥር ለእናንተ ምንም የሚቀነስባችሁ ነገር የለም። እኩል ነው ሁሉም ነገር የሚገኘው ማለት ነው። ልክ ጥመት ተውኝ፣ ወደ መጥፎ ነገር ጥሪ ባደረግነው ቁጥር ለእኛ ደግሞ እጥፍ እየሆናለን ሄዳ ማለት ነው ግን ደግሞ ለሰው ልጅ መልካም ስናስብ ወደ መልካም ጥሪ ስናደርግ፣ አላ ስብሓን ተዓላ ለእኛ ደግሞ ጥሩ ነገር ያደርግልናል ማለት ነው። እዚህ ጋ እስቢት የሚባለው ሰው የአሁንም ኪያን አገኛትና እየተከታተላት ነው። ኪያ ምንም የምጠረጥር የምነቃ ሴት አደለችም። ሰኒ ብትሆኑ እስካሁን ኪያ የታገተችው የሆነ ነገር ላይ ትደርስ ነበር ማለት ነው እና አሁንኑ ኑ የሰውዬ ከድራማ ውጭ ይሁን እንደ የምትሉ ኮሜንት ላይ አስቀምጦ። ብርቄ እንግዲህ ምን እያለች ነው? ከሊና ጋር ተገናኝተዋል። ሁለት እብድ ማለት ነው። ምን እየተባባሉ ነው የሚለዋል። እዚህ ጋር ሊና እንግዲህ ተመልከቷት። አሁንም ይህን ቁሜ የራሷን አቁማ ነው የመጣችው ማለት ነው። ሰዊክ ሲያደረግ እንኳ ብዙ አይነት ብዙ የተለያዩ ብዙ ከረል ያላቸው ብዙ የሚያምሩ አሉ። ሊና አሁን ይህን እንዲሁ ጉት አርጋ እንዲ አምሮባት። ተይ ሊና ተይ። ሁላችሁም ሰብስክራይብ አርጎ ፕሊዝ፣ የሀገር ልጆች እዚ ጋር ራኬቤ መተው የናሁም እናደውላ ትነግረዋለች ሁሉንም ነገር ከዛ እራኬ ብላኝ ጭሞባይ ትሄዳለህ የናሆም እናት እና እነ ናሆም የሚጣሉበት ቀን ደረሰ ምክንያቱም ጽዮን ከመታገቷ ላይ እጅ ስለሌለ ግን በኋላ ላይ የሆነ ነገር ቢፈጠር ያ እሷን በጣም እንደሚያስቸግሯት እርግጠኛ ነው ይመሩን ማለት ነው እና ጽዮን የባስ ራሷን ትቆልላለች። ምንም ነገር ብታደርግ እንኳን ከዚህ በኋላ ውሸት ነው ተብሎ የሚያምን ሰው የለም ማለት ነው። ሁላችሁንም ወዳችኋለሁ፣ አብራችኋለሁ፣ በያላችሁበት ቦታ ሰላማችሁ በዘተ ተረፊ በለለ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንግዲህ ቶፓ አገማመጥኩኝ ቤተሰቦቼ ሰላማችሁ ብዝት ይበል። ያላችሁበት የዓለም ዳርቻ ናቸው የምትከታተሉ የተመልካቾቻችን ሰብስክራይብ ላይክሽር ሼር አድርጋችሁ እንዲያደርሱ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ተተርፍ ይበልልኝ። እንግዲህ ይሄ ልጅ እንደምትመለከቱት ምን እያለ ነው ወደ የሚለው ስንሄድ በጣም ተበሳጭተዋል ማለት ነው። ይሄ ደግሞ እንደሚገላት እየነገረው ነው ልጅቷን እንደሚገላት ነገረው ማለት ነው። ሁሉንም ነገር እሷን እንደሚገናት እንደማይተዋት ነገረው። እሺ ቤተሰቦች፣ በቀጣይ ቪዲዮ ውስጥ እስከምንገናኝ የደህና ሰንብቱልኝ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። እና ቪዲዮ ይበቃኛል በዚሁ በቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ ደህና ሰንብቱልኝ። ሰብስክራይብ ማድረግ አትርሱ። ሁላችሁም ላይክ ሽር እያደረጋችሁ አበረታቱ። ሰላም ለእናንተ ይሁን። ኢትዮጵያ ተለምልም መቀኛውን በሙሉ ያስወግድልን ነው የምለው። ጥሩ ነገር ለሰው ስትመኝ ጥሩ ነገር ታገኛላችሁ። እና በቻልነው አቅም በቻልነው መጠን ለሰው ጥሩ ነገር ለማሰብ እንሞክር። ተመልካቾቻችን፣ እወዳችኋለሁ፣ አከብራችኋለሁ። እዚህ ጋር እንግዲህ ተመልከቱት በዛብህ ሌላ መጠጥ ይዛ ወደ ብርቄ ስትሄድ እዚህ ጋር ቆራርጦ ሊጥላት ጥላት ነበረ። ፈጣሪ አውጥቷታል። እና ሁላችሁንም ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።